እምይእዜሰ ከሆነ ፍስሃወ ሰላም። እንግዲህ ሰላም እግዚአብሔር ከሁላችን ጋር ይሁንና የእመቤታችን የቅድስት ድንግል ማርያም መልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብንና ዛሬ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ የምንማማረው በዓለ ትንሣኤን ባከበርን በሳምንቱ ወይም ደግሞ የትንሣኤ በዓል በተከበረበት በስምንተኛው ቀን ዳግም ትንሣኤ ብለን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ዳግም ትንሣኤ ሲባል መድኃኒታችን ኢየሱስ ክርስቶስ ሞቶ ተቀብሮ ዳግም ለሁለተኛ ጊዜ ተነሣ ማለታችን ነው። ወይንስ ደግሞ በዚህ ዕለት ስለምንድነው ዳግም ትንሳኤ ተብሎ የተሰየመው? ምን እንድንማር ነው? እንዲሁም ደግሞ የመጽሐፍ ቅዱስ ማስረጃ አለው ወይንስ ደግሞ የለውም የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዳግም ትንሳኤ ብለን በትንሳኤ ሳምንት የምናከብረውን ክብረዋል ስለምንድነው የምናከብረው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ አጠራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደሉን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሓን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳኝነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ አስቀድማ ቤተክርስቲያናችን በሊቁ በቅዱስ ያሬድ አማካኝነት የአብይ ጾም ሲገባ የአብይ ጾምን በስምንት ሳምንታት ክፍላ በስምንቱም ሳምንታት መጽሐፍ ቅዱስን ክርስቶስን ስትሰብከን ቆይታለች። በዚህም ሳታበቃ ደግሞ ሰሞነ ህማማት ሲገባ በሰሞነ ህማማት ሰኞ ጌታችን ምን አደረገልን? በሰሞነ ህማማት ማክሰኞ ጌታችን ምን አደረገልን? እያለች እስከ ትንሣኤ ድረስ ጌታችን ለእኛ የከፈለውን ዋጋ በታላቅ ሐዘን ውስጥ ሆነን እንድናከብር ነገረ መስቀሉን ጌታችን ለእኛ ያደረገልንን ለእኛ የከፈለልን ዋጋ በደንብ በሚገባ ስታስተምረን ቆይታለች። አሁንም ደግሞ ከትንሣኤ በኋላ ያሉትን ዕለታት ደግሞ በሊቁ በቅዱስ ያሬድ አማካኝነት የእያንዳንዷን ዕለታት ስያሜ ሰታ በነዛ ስያሜዎች ውስጥ ደግሞ መጽሐፍ ቅዱስን ትሰብከናለች፣ ታስተምረናለች ማለት ነው። እንግዲህ በዚህም መሰረት የትንሣኤን በዓል ካከበረን በኋላ ያሉት አንድ ሳምንት እስከ ዳግም ትንሣኤ ድረስ ያሉትን ዕለታት የየራሳቸውን ስያሜ ስታ በዚያ ውስጥ የምታስተምረን አስተምሮ አለ። እነዚህን ስናነሳ ደግሞ ሰኞን ማዕዶት ብላልናለች። ማዕዶት ብላልናለች። ይህ ማለት ምን ማለት ነው? በዚህ ከትንሣኤ በኋላ ባለው ሰኞ ማዕዶት ብላ የምታስተምረን ትምህርት ምንድን ነው ስንል፣ ማዕዶት ማለት መሻገር ማልፍ ማለት ነው። ታዲያ በዚህ ማዕዶት ተብሎ በተሰየመው ዕለት ቤተክርስቲያናችን የምታስተምረን በፋሲካችን በክርስቶስ ትንሣኤ ከድቅድቅ ጨለማ ወደሚደነቅ ብርሃን ከሞት ወደ ሕይወት ከሲኦል ወደ ገነት ከሐሳር ወደ ክብር መሸጋገራችንን በዚህ ዕለት ታስተምረናለች። ያ ዓመተ ፍዳ ዓመተ ኩነኔ ዘመን አልፎ ወደ ዓመተ ምሕረት መሸጋገራችንን ያ የመከራው ያ የጨለማው ያ ጥርስ ማፋጨት ያለበት ያ የለቅሶ ዘመን አልፎ የደስታ ዘመን የብርሃን ዘመን ወደዛ መሸጋገራችንን ቤተ ክርስቲያናችን ከትንሣኤ በኋላ ያለውን ሰኞ ማዕዶት ብላ መሻገርን ማለፍን ታስተምረናለች ማለት ነው። ሁለተኛውን ቀን ደግሞ ከትንሣኤ በኋላ ያለውን ሁለተኛውን ቀን ማክሰኞን ቶማስ ብላልናለች። ቶማስ ብላ ለምንድነው የሰየመችልን? ስንል ስያሜውን ያገኘው ከሐዋርያው ከቅዱስ ቶማስ ነው። በዚህ ዕለት ቶማስ ጌታን አይቶ ማመኑንና ጌታዬ አምላኬ ብሎ ጌትነቱንም አምላክነቱንም መመስከሩን የዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ ያለውን ኃይለ ቃል መነሻ አድርጋ ስለ ጌታችን አምላክነት፣ ስለ ጌታችን ጌትነት ቶማስ የተናገረውን ቶማስ አምኖ ያስተማረውን ያንን ትምህርት ታስተምረናለች ማለት ነው። እንደዚህም ደግሞ ከትንሣኤ በኋላ ያለውን ረቡዕ አላዛር ብላ ቤተ ክርስቲያናችን ሰይማልናለች። ይህን ደግሞ ስለምንድን ነው የሰየመችልን? በዚህ ዕለት ምን እንድንማር ነው ስንል በዚህ ዕለት ትንሣኤና ሕይወት የሆነው ጌታችን ኢየሱስ ክርስቶስ አላዛርን ከሞት እንዳስነሳው የምናስብበት የምንማርበት ዕለት ነው። ክርስቶስ የሞትን ሥልጣን የሻረ የሕይወት ራስ፣ የመቃብርን ሥርዓት ያጠፋ፣ አስተውሉ በድል ያረገ ንጉሥ መሆኑን የምንመሰክርበት የምንማርበት ቤተክርስቲያናችን ይህንን የምትሰብክበት እኛም ይህን የምናስብበት ዕለት ነው። ረቡዕ አላዛር ተብሎ በተሰየመበት ዕለት ሐሙስን ደግሞ አዳም ሐሙስ ይባላል፣ ወይም ደግሞ የአዳም ሐሙስ ተብላ ተሰይማለች። ለምን ነው የሃሙ ሐሙስ አዳም የተባለችው? ስንል ደግሞ በዚህ ዕለት ለአዳም የተሰጠው ተስፋ እንዲሁም ደግሞ የተገባለት ኪዳን እንደተፈጸመ አዳምና ልጆቹ ደግሞ ነፃ እንደወጣን የምናስብበት ዕለት ነው። አስበሎ ለእግዚአብሔር ቤተሰቦች ቤተክርስቲያናችን በእውነት ዕለታቱን ሁሉ ስያም የሰታ የምታስተምረን የእኛን ከጥልቁ ከድግድቁ ወደ ብርሃን መሻገራችንን የጌታችንን አምላክነቱን ጌትነቱን የምትሰብክበት ጌታችን የሞትን ስልጣን መሻሩን የምታስተምር። ሐሙስ ደግሞ እንደዚሁ እኛ የአዳም ልጆች ነፃ እንዳወጥ እንደወጣን በክርስቶስ ትንሣኤ ነፃ እንደወጣን የምታስተምረን የምትሰብከን ቤተ ክርስቲያን ናች። ታዲያ ከዚህ የበለጠ በእውነት ክርስቶስን የምትሰብክ ቤተ ክርስቲያን የትኛዋ ነች? እግዚአብሔር ቤተሰቦች፣ የትኛዋ ነች? በዚህ ያላበቃችን ቤተ ክርስቲያናችን አርብን ደግሞ እንደዚሁ ከትንሳኤ በኋላ ያለውን አርብ ቅድስት ቤተክርስቲያን ብላ ሰይማልናለች። ስለምንድን ነው ይህን ደግሞ ያለችው ስንል፣ በዚህ እለት ቤተክርስቲያን በክርስቶስ ሞትና ትንሳኤ ስለመመሰረቷ የምታስተምርበት እለት ነው። ይህንን ነው በዚህ ዕለት የምትሰብከን። ክርስቶስ ስለ እርሷ ራሱን አሳልፎ ሰጥቶ ቤዛ ሆኖ በደሙ አንጽቶ በትንሣኤው ድል ሰጥቶ እንዳከብራት ቤተ ክርስቲያናችን አርብን ቅድስት ቤተ ክርስቲያን ብላ ታስምርናለች። አስተውሉ ቤተ ክርስቲያን ስንል ሕንፃውን ብቻ ሳይሆን አማኞቹንም ጭምር ነው። ምክንያቱም ክርስቶስ ለሕንፃ ብቻ አልሞተም። ክርስቶስ ለሰው ልጆች ነው፣ ክርስቶስ ለአማኞች ነው፣ በክርስቶስ ክርስቲያን ለተባሉ ለሁሉም ምእመን ነው ክርስቶስ የሞተው። ቤተ ክርስቲያናችን አርብ ዕለት ቅድስት ቤተ ክርስቲያን ብላ የምታስተምረን ለሕንፃው ሳይሆን ለአማኞች ነው። አስተውሉ ይህም ቅዱሳት አንስት ብላ ቤተክርስቲያናችን ሰይማልናለች። ይህንን ደግሞ ስለምንድነው ቅዱሳት አንስት ያለችው ስንል በዚህ ዕለት ቤተክርስቲያናችን የምታስምረን ቅዱሳት አንስት የክርስቶስን አካል ሽቶ ለመቀባት ጨለማ አቋርጠው ወደ መቃብሩ መምጣታቸውንና ትንሣኤውንም ጭምር ቀድሞ ማየታቸውንም ቤተክርስቲያናችን ታስተምረናለች ማለት ነው። አስተው ታዲያ ከሰኞ እስከ ቀዳሜ ያለውን ዕለታት በእንዲያለ መልኩ ሰይማ ካስተማረችን፣ እሁድን ደግሞ ወይም ደግሞ ስምንተኛውን ቀን እሁድን ደግሞ ዳግም ትንሣኤ ብላ ሰይማልን ስታስተምረን አንዳንድ ሰዎች በእውነት በተደጋጋሚ ሚዲያ ላይ የወጡ የሌሎች የሃይማኖት ተቋማት ዳግም ትንሣኤ ብሎ ነገር የለም፣ ክርስቶስ ድጋሚ አልተነሳም፣ ስለዚህ ይሄ ውሸት ነው እያሉ ሳይገባቸው የሚናገሩ ሰዎች አሉ። በእውነት ቤተ ክርስቲያናችን ክርስቶስ ዳግም በሳምንቱ ሞቶ ተቀብሮ ለሁለተኛ ጊዜ ከሙታን መካከል ተነስቶ ተለይቶ ሞትን ድል አድርጎ ተነሳ ብላ ነው የምታስተምረው፣ ወይንስ ደግሞ ዳግም ትንሣኤ ብላ ስታስተምረን ምንድን ነው የምታስተምረን የሚለውን መገንዘብ ማወቅ ያስፈልጋል። ብዙዎች ያንን ሲያነሱ ስላልተረዱ ስላልተገነዘቡ ነው። ዛሬስ እኛ እነርሱ ይህንን ሲሉን በእውነት እውነት የሚመስለንም ሰዎች እኮ እንኖራለን አይታወቅም። ምክንያቱም እውነት ክርስቶስ ድጋሚ ሁለተኛ ጊዜ አልተነሳ ታዲያ ትንሣኤ ብለን የምናክብረው እያሉ እኮ የሚጠይቁ ሰዎች አይጠፉም። ስለዚህ ዛሬ ይህንን እንማማራለን። በእውነት ቤተ ክርስቲያናችን ስለምንድን ነው ይህንን ያለችው ስንል ዳግም ትንሣኤ ሲባል መድኃኒታችን ኢየሱስ ክርስቶስ ሞቶ ተቀብሮ ዳግም ተነሳ ሳይሆን፣ በድጋሜ ቅዱስ ቶማስ ባለበት ልክ በመጀመሪያ ለደቀ መዛሙርቱ ለሐዋርያት እንደተገለጸላቸው ሆኖ ስለታያቸው ነው ቤተክርስቲያናችን ዳግም ትንሣኤ ብላ ያንን የምታከብረው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ሲገለጽላቸው ሐዋርያው ቅዱስ ቶማስ አብሯቸው አልነበረም። ታዲያ መጥቶ በተገናኛቸው ጊዜ እነርሱ ጌታችን እንደተነሳ መጥቶም ሰላምታ እንደሰጣቸው እንዳዩት ሲነግሩት እርሱ ግን ካላዩ አላምንም አለ። አሁ ካላዩ አላምንም አለ። ለምንድን ያለው ስንል ደግሞ ቅዱስ ቶማስ ምን ማለት ነው ስንል አስተውሉ። ቶማስ የሚለው ቃል የአረማይክ ቋንቋ ሲሆን በግሪክ ደግሞ ዲዲሞስ ይባላል። ቶማስ ማለት ፀሐይ ማለት ነው። ሐዋርያው ቅዱስ ቶማስ ትንሣኤ ሙታን የለም ብለው ከሚያምኑ ከሰዱቃውያን ወገን ነበረ። በዚህ የተነሳ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ጌታችን ለቅዱሳን ሐዋርያት ባሉበት ሲገለጽላቸው ቅዱስ ቶማስ አብሯቸው አልነበረ አይደለም ይህንን የት ነው የምናገኘው? ስንል ታዲያ በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 20 ጀምሮ ወይም ደግሞ 19 ጀምሮ ያለውን ስትመለከቱ ይህንን ታገኛላችሁ ማለት ነው። አስተውል እግዚአብሔር ቤተሰቦች ይህንን ታገኛላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ደቀ መዛሙርቱ ወይም ሐዋርያት ፈርተው በራቸውን ዘግተው ተሰብስበው በነበሩበት ቦታ ላይ አይሁድን ፈርተው ደጃቸውን ዘግተው ስለነበረ በተዘጋ በር ጌታችን መድኃኒታችን ኢየሱስ ክርስቶስ ገብቶ በር ክፈቱልኝ ሳይል ሳያንኳኳ ጌታችን ኢየሱስ ክርስቶስ መካከላቸው ገብቶ ቆመ። ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን ካላቸው በኋላ ይህንን ካላቸው በኋላ እጆቹን እንደዚሁም ደግሞ ጎኑንም ጭምር አሳያቸው። እነዛ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በነዛ በአምስቱ ቅንዋተ መስቀል በነዛ በረዣዥም ብረቶች የተቸነከሩ እጆቹን አሳያቸው። በጦር የተወጋው ጎኑንም ጭምር አሳያቸው። ደቀ መዛሙርቱ ያንን ሲመለከቱ፣ ጌታን ባዩት ጊዜ ደስ አላቸው። አስተውሉ። ኢየሱስ ክርስቶስም ዳግመኛ ሰላም ለእናንተ ይሁን አለ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይህ የሆነው መቼ ነው ስንል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በአንድ ቦታ ተሰብስበው ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾላቸው ነው ታዲያ ይህ ሁሉ ሲከናወን ግን ቶማስ በመካከላቸው አልነበረም በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር ሃያ አራት ላይ እንዲህ ይላል። ነገር ግን ከአስራ ሁለቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም ይላል። አስተውሉ፣ ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም። ጌታችን መድኃኒታችን ኢየሱስ ክርስቶስ ያ የተወጋው ጎኑን ያ የተቸነከረ እጁን በሚያሳይበት ጊዜ ቶማስ ከእነርሱ ጋር አልነበረም። ታዲያ እርሱ ከመጣ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን አየነው አሉት። ጌታችን የችንካሩን ምልክት አሳየን እኛም አየን ከሙታን መካከል ተነይቶ ተነስቷል ብለው ለቶማስ ነገሩት። በዚህ ጊዜ ቶማስ ቅድም እንዳልነው ትንሣኤ ሙታን የለም ብለው ከሚያምኑ ከሰዱቃውያን ወገን ስለነበረ ካላዩ አላምንም አላቸው። አንድም ምክንያቱ ይህ ነበረ፣ ከሰዱቃውያን ወገን ስለነበረ። አንድም ደግሞ ሌሎች ሐዋርያት ጌታችን ከሞት ተለይቶ ተነስቷል ብለው አየነው ብለው ሲያስተምሩ እኔ ደግሞ ደቀ መዛሙርቱ አይተዋል ጓደኞቼ አይተዋል ብዬ ላስተምር ነውን? ስለዚህ ይህ የምትሉትን ነገር እኔ ካላዩ አላምንም አለ። የችንካሩን ምልክት በእጆቼ ዳስሼ ካላየው፣ በጦር የተወጋው ጎኑን በእጆቼ ዳስሼ ምልክቱን ካላየው በስተቀር እጄን ከጎኑ ካላስገባው በስተቀር አላምናችሁም ብሏቸው ነበረ። አስተውሉ። ምክንያቱም ጌታችን ሲገለጽላቸው እርሱ ስላልነበረ ታዲያ የቶማስን መጠራጠር የሚያውቀው አምላካችን ጥርጣሬውን ሊያጠፋለት እርሱም እንደ ሌሎች አይቼዋለሁ ብሎ እንዲያስተምር ለእኛም ደግሞ ስለ ሃይማኖታችን መርምረን ጠይቀን ሁሉንም ነገር ማወቅ እስከሚገባን ድረስ ጠይቀን መረዳት እንዳለብን እንደምንችል መመርመር እንዳለብን ሲያስተምረን፣ ምክንያቱም ቶማስ ካላዩ አላምንን በማለቱ ያንን አለማመኑን እንዲያምን እንዲያረጋግጥለት ጌታችን በስምንተኛው ቀን ጌታችን ቶማስ ባለበት ዳግም ትንሣኤውን ገለጠ። አስበሉ። ዳግም ትንሣኤውን ገለጠ ሲባል ግን ዳግም ሞቶ ተቀብሮ በሦስተኛው ቀን ለሁለተኛ ጊዜ ከሞት ተለይቶ ተነሳ ማለት ሳይሆን የቶማስን አለማወቅ ያወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ቶማስ ባለበት አሁንም በአንድ ቦታ ደቀ መዛሙርቱ ተሰብስበው ሳለ ቀድሞ ራሱን ለደቀ መዛሙርቱ እንደገለጠላቸው አሁንም በድጋሚ ልክ መጀመሪያ ራሱን እንደገለጠላቸው ሆኖ አሁንም ለሁለተኛ ጊዜ ቶማስ ባለበት ተገለጸላቸው ማለት ነው። አሰውሉ ይህም ደግሞ ቤተክርስቲያናችን ዝም ብላ የምትለው ሳይሆን መጽሐፍ ቅዱስን መነሻ አድርጋ ነው። በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 26 ጀምሮ ስታነቡ፣ በስምንት ቀን በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው ይላል ክብር ለአምላካችን ይሁን። አስተውሉ ቀድሞ ምን ብለናል? በዮሐንስ ወንጌል ምዕራፍ ቁጥር ቁጥር 21 ጀምሮ ስንመለከት 19 ጀምሮ ስንመለከት ደጆች ተዘግተው ነበረ፣ አይሁድን ፈርተው ደቀ መዛሙርቱ አንድ ላይ ተሰብስበው በራቸውን ዘግተው ነበረ። ከዛ ኢየሱስ መጣ፣ በመካከላቸው ቆመ፣ ሰላም ለእናንተ ይሁን አላቸው። አሁን ደግሞ ከስምንት ቀን በኋላ የመጀመሪያውን ሲላቸው ቶማስ ስላልነበረ በሁለተኛው ከስምንት ቀን በኋላም ደግሞ እንደዚሁ ደጆ የተዘግተው ነበረ። ኢየሱስ መጣ በመካከላቸው ቆመ፣ ሰላም ለእናንተ ይሆን አላቸው ይላል። ቀድሞ ያደረገውን ለደቀ መዛሙርቱ ራሱን የገለጠበትን ሁኔታ አሁንም ደገመላቸው ማለት ነው። ቶማስ ባለበት ቦታ። ከዚህ በኋላ ቶማስን ምን አለው? ጣትህን ወደዚህ አምጣና እጆቼን እይ እጅህንም አምጣና ከጎኔ አግባው ያመንክ እንጂ ያላመንክ አትሁን አለው። አስተውል እግዚአብሔር ጽቦች ቀድሞ እኔ ካላየው አላምንም ብሎ ነበረ ቶማስ። ያንን ጥርጣሬውን ለማጥፋት ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ከተገለጸላቸው በኋላ ጣትህን ወደዚያ አምጣና እጆቼን እይ፣ የተቸነከሩ እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ በጦር የተወጋውን ጎኔን ዳስ አለው። ቶማስም ካላየው አላምንም እጆቹን ካልዳሰስኩ ጎኑን ካልዳሰስኩ አላምንም ብሎ ነበርና ቶማስም እጆቹን ወደ ጌታ ጎን ሲሰድ መለኮታዊ ማንነቱ ጣቶቹን አኮማተረው፣ እጆቹ ተኮማተረች። አስተውሉ። በዚህ ጊዜ ጌታዬ አምላኬ ብሎ በእምነት ጮኸ። በዚህ ጊዜ የጌታችን ኢየሱስ ክርስቶስ የቶማስን እምነት በመንቀፍ ሳያዩ የሚያምኑ ብፁዓን ናቸው ብሎ ተናግሯል። አስተውሉ ታዲያ የምናከብረው ዛሬ ይህንን ነው። የተሸነከረውን እጅና እግሩን በጦር የተወጋው ጎኑን ካላየው አላምንም ብሎ ይህንንስ ሊል የቻለው ሐዋርያው ቅዱስ ቶማስ የተጠራው ትንሣኤ ሙታን የለም ከሚሉ ከሰዱቃዮን ወገን ስለነበር ነው። አንድም ሌሎች ሐዋርያት ሞትን ድል አድርጎ ተነሳየ ነው እያሉ ሲያስተምሩ እኔ ግን ሰማሁ ብዬ ላስተምር ነው ብሎ ነው። ጌታም የቶማስን ጥርጣሬ አስወግድለት ዘንድ በተነሳ በስምንተኛው ቀን ቅዱስ ቶማስ ከሌሎች ሐዋርያት ጋር ሳለ እንደገና በትንሣኤ እንደታያቸው ሆኖ በዝግ ቤት ገብቶ ሰላምታ ከሰጣቸው በኋላ ሐዋርያው ቅዱስ ቶማስ ለይቶ እርሱን ጠርቶ ቶማስን ጠርቶ፣ ቶማስ ቶማስ ና በችንካር የተቸነከሩ እጆቼን እይ፣ እንዲሁም ደግሞ እጅህን አምጥተ በጦር ወደ ተወጋው ጎን አግብተ ዳሰኝ፣ ያመንክ እንጂ ተጠራጣሪ አትሁን ባለው ጊዜ ቶማስ እጁን በጦር ሲኖር የተወጋ ጎኑን በእጆቹ በዳሰሰ ጊዜ ከእሳት እንደገባ ጅማት እጁ ኩምትር ስትል፣ በዚህ ጊዜ ጌታዬ አምላኬ ብሎ ተጣራ። አምላክነቱን መሰከረ፣ ጌትነቱን መሰከረ። በዚህ በዮሐንስ ወንጌል ምዕራፍ ሃያ ቁጥር 29 ላይ እንደምንመለከተው አንተ አይታህል አምነሃል፣ ነገር ግን ሳይው የሚያምኑ ብፁዓን ናቸው ብሎ ያቺ ኩምትር ብላ የነበረች እጁን ፈውሶለታል። አስተውሉ፣ ለእግዚአብሔር ቤተሰቦች ታዲያ ይህ የዳግም ትንሣኤ በዓል አከባበር በስርዓት የመጀመሪያውን ትንሣኤ ስለሚመስል ነው። መጀመሪያ ለደቀ መዛሙርቱ ጌታችን ራሱን ሲገልጽላቸው በዝግ ቤት ነበሩ፣ ፈርተው ነበረ። ሐዋርያው ቅዱስ ቶማስ በመካከላቸው ባይኖርም ራሱን እንደገለጸላቸው ሁሉ አሁንም ዳግም ቶማስ እንዳለ አብረው በር ዘግተው ሳሉ ተሰብስበው ሳሉ ቶማስ ያለበት ሆኖ ለሁለተኛ ጊዜ ዳግም ራሱን የገለጸበት ዕለት ስለሆነ ዳግም ትንሣኤ የተባለ እንጂ ጌታችን አሁንም ደግሞ ሞቶ ተነስቶ ትንሣኤ ለሁለተኛ ጊዜ ነው ብላ ቤተ ክርስቲያናችን አታስተምርም። የምታስተምሩ አስተምሩ ይህን ነው፣ በደንብ ልንረዳ ያስፈልጋል። የትንሣኤ ዕለት የሚባለው ቃል እግዚአብሔር ሳይለወጥ በሙሉ ለሙሉ በዚህ ቀን ይደገማል፣ በቤተ ክርስቲያናችን ስርዓት ማለት ነው። አስተውሉ። መጀመሪያ የትንሣኤ ባለት የምናከብራቸው የምናከናውናቸው ስርዓቶች በዚህ በዳግም ትንሣኤ ዕለትም ይከናወናሉ፣ ይደገማሉ ማለት ነው። አስተውል። እግዚአብሔር ስለዚህ ለምንድን ነው ዳግም ትንሳኤ የተባለው ብለው ብዙ ሰዎች ጥያቄ የሚፈጠርባቸው አሉ። እንደዚሁም ደግሞ አንዳንዶችም ደግሞ እንደዚሁ ሁለት ትንሳኤ አይደለም። ስለዚህ ከመጽሐፍ ቅዱስ ውጭ የሆነ ነገር ነው ቤተክርስቲያናችሁ የምታስተምራችሁ ስለዚህ ይህ ትክክል አይደለም እያሉ የሚነቅፉ ሰዎች አሉ ነገር ግን ቤተክርስቲያናችን የምታስተምረን አስተምሮ አሁን የተማማር ነው እንጂ ቤተክርስቲያናችን ጌታችን ለሁለተኛ ጊዜ ሞቶ ተነሳ ብላ አይደለም ይህንን በግልጽ በሚገባ ልናስተውል ያስፈልጋል። መጽሐፍ ቅዱስን ነው የምታስተምር ቤተ ክርስቲያናችን ክርስቶስ የሚሰብከው ክርስቶስ የሚታሰበው ከሁሉም የሃይማኖት ተቋማት በበለጠ በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ነው። ምክንያቱም መጽሐፍ ቅዱስን ሙሉ ለሙሉ ዕለታትን እየሰየመች አስተውሉ፣ ቀድሞ አብይ ጾምን ስትመለከቱ በስምንት ሳምንት ከፍላ ዘወረደ፣ ቅድስት፣ ምኵራብ፣ መጻጉዕ እያለች እየሰየመች በዛ ውስጥ ስለ ክርስቶስ ተሰብከን ነበረ። በሕማማትም ሰኞ ማክሰኞ እያለች ጌታችን ለእኛ የከፈለልን ዋጋ ስቃዩን መከራውን ስታሳስበን ነበረ። ከትንሳኤ በኋላም ዕለታቱን ሰይማ መጽሐፍ ቅዱስን ስታስተምረን ነበረ፣ ዳግም ትንሳኤ ብላ በሳምንቱም ደግሞ ጌታችን ቀድሞ በተገለጸላቸው ሁኔታ አሁንም ቶማስ ባለበት ለሁለተኛ ጊዜ በስምንተኛው ቀን የተገለጸውን አገላለጽ ያንን ታስተምረናለች ቤተ ክርስቲያናችን ክርስቶስን ትሰብካለች ምን በዚህ ብቻ ከበሮን እናንሳ ክርስቶስን ነው የሚሰብከን እላዩ ላይ ከበሮ የተጠላለፈው ጠፍር ክርስቶስ የተገረፈውን ግርፋ ክርስቶስ ተገርፎ የወጣበትን ሰንበር ምልክት የሚያስታውሰን ነው አስተውሉ። ያ ከበሮ የለበሰው ጨርቅ ደግሞ ስናስበው ጌታችን ያለበሱት ያ ቀይ ከለሜዳ ያለበሱት ያ ብጫቂ ቀይ ጨርቅ ነው፣ ያንን ነው የሚያስታውሰን። አስተውሉ። ማንገቻው ደግሞ ጌታችን የተገረፈበት ጅራፍ ነው የሚያስታውሰን። መቋሚያ ይዘው እንኳን አባቶቻችን ወደ ላይ ወደ ታች ሲያደርጉ፣ ጌታችን ሲወድቅ ሲነሳ እንደነበረ፣ ወደ ቀኝ ወደ ግራ ሲያደርጉ፣ ከሐና ወደ ቀያፋ መመላለሱን፣ መውደቅ መነሳቱን፣ መንገላታቱን ያስተምሩናል ምን ይሄ ብቻ። ጽናጽሉን ብትሉ ከበሮውን ብትሉ ስርዓቱን ብትሉ ጭብጨባችን፣ ሽብሸባችን ሁሉ ነገሩ ክርስቶስን ነው የሚሰብከን። ግን ለማናውቅ ሰዎች እውነት ቤተ ክርስቲያን ገብርኤልን ነው የምታስመልከው፣ ሚካኤልን ነው የምታስመልከው፣ ማርያምን ነው የምታስመልከው ምንል ሰዎች እንኖራለን። በተዋሕዶ ውስጥ ሆነን እንኳን ስለ ሃይማኖታችን የማናውቅ ሰዎች፣ አዎ ገብርኤልን ነው እንደ የምታስመልከን ብለን ጥርጣሬ ውስጥ የምንገባ ሰዎች አለን። አይደለም፣ ቤተ ክርስቲያናችን ክርስቶስን ነው የምትሰብከን። ቤተ ክርስቲያናችን አጋእዝተ ዓለም ቅድስት ሥላሴን ነው የምታስመልከን። ቤተ ክርስቲያናችን እርሱ ያከብራቸውን መላእክት ታስከብረናለች። አዎ እናከብራቸዋለን። እርሱ የመረጣት ንጽሕተ ንጹሐን ቅድስተ ቅዱሳን የድህነታችን ምንጭ የሆነች ቅድስት ድንግል ማርያምን እናከብራታለን። የጸጋ ስግደትም እንሰግድላታለን። ታማልደናለችና አማልጅን ብለን እንሰግድላታለን። አዎ ነገር ግን ያምልኮ ስግደት አንሰግድም። ነገር ግን አናመልካትም። አምልኮትማ ለአንዱ አምላካችን ላጋ አስታልም ለቅድስት ስላሴ ብቻ ነው። ይህን ነው ቤተክርስቲያናችን የምታስተምረን፣ ዕለት ዕለት መጽሐፍ ቅዱስ ነው የምታስተምረን። ይህንን በሚገባ ልናውቅ ልንረዳ ያስፈልጋል። እግዚአብሔር ቤተሰቦች ሌሎች እንደሚሉት አይምሰላችሁ። ዛሬ በተማርነው ትምህርታችን ላይ ቅዱስ ቶማስ ካላየው አላምንም ብሎ ነገርን መርምሮ እውነታው ላይ ደርሶ ጌታ አምላኬ ብሎ ጮኋል። ጌትነቱንና አምላክነቱን መስክሯል፣ አምኖ ማለት ነው። ዛሬም እኛ በተዋህዶ ውስጥ ስንኖር ስለ ተዋህዶ ሃይማኖታችን በደንብ መርምረን ማወቅ በሚገባን መልኩ ሁሉ መርምረን ልናውቅ ያስፈልጋል። እንዲሁ የሰጡንን ብቻ ተቀብለን በስም መመላለስ ሳይሆን የተግባር ሰዎች ልንሆን በደንብ በሚገባ ልናውቃት ያስፈልጋል። ቤተ ክርስቲያን ጠጋ ብለን ኪዳኑን፣ ቅዳሴውን፣ ሰዓታቱን እየመጣን ቅዳሴ ስናስቀድስ ቅዳሴ ምንድን ነው? ግዕዝ ስለሆነ አይደለም። በግዕዙ አባቶቻችን የሚያዜሙልን ነገር ምን እያሉ ነው ብለን ልንጠይቅ፣ ልንማር ያስፈልጋል። ኪዳኑን ስንመጣ ሰርክ ጉባኤ መተን ጉባኤም ስንማር ቤተ ክርስቲያናችን የምታከናውነውን ስርዓት ሁሉ በሚገባ ልናውቅ ያስፈልጋል። ያንን ስናውቅ ታዲያ ቤተ ክርስቲያናችን የምታደርጋቸው ስርዓቶች ሁሉ አይደለም ቤተ ክርስቲያናችን ተናግራ ቤተ ክርስቲያናችን ሳትናገር ዝም ብላ እንኳን ስንመለከታት ክርስቶስን ነው እንደምትሰብከን ከበሯ ጀምሮ ከቤተ ክርስቲያኗ አሰራሯ ጀምሮ ከላይ ስንመለከት መስቀሉ ነው ያለው። ከመስቀሉ ጀምሮ ቤተ ክርስቲያናችን የምታስተምረን የምትሰብከን ክርስቶስን ነው። ቤተ ክርስቲያናችን እኮ አይደለም በካናት አባቶቻችን አንድ በት ተናገር አቀርቶ ሳትናገር እንኳን ዝም ብለን ስናውቃት ስንረዳት ዝም ብለን አይተን የምንማርባት ናት። ዝም ብለን አይተን ስለ ክርስቶስ የምናውቅባት ቤተ ክርስቲያን ናት። በእውነት ይችን ቤተ ክርስቲያን የሰጠን አምላካችን ክብረ ምስጋና ለእርሱ ይግባው። በእውነት መታደለው በዚች ሃይማኖት መመላለስ በእውነት የተግባር ሰዎች ያደርገን። ስለዚህ ይችን ያወቅናትን ሃይማኖታችንን አጥብቀልን ይዚ ያስፈልጋል። የተማርነውንም ደግሞ ጥቂቷን ነገር አሁን አሁን ያወቅናትን ጥቂቷን ነገር ራሱ ያወቅነውን ላላወቁት ወንድሞቻችን ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጣ ማህተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ አሁን ላይ የተማርነውንም ወደፊት የምንማረውንም ሰለማ እናስተምር፣ ብዙ እህቶችና ወንድሞች ከዚህ ተዋህዶ ጉያ እየወጡ ነው ያሉት። ስለዚህ የወጡትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውንም ወደፊት የምንማረውን የቤተ ክርስቲያናችን አስተምሮ ጥቂቷንም ነገር ቢሆን ባገኘነው አጋጣሚ ልናስተምር ያስፈልጋል። ሶሻል ሚዲያውን ተጠቅመን ሊሆን ይችላል። እንደዚሁም ደግሞ በመንገድ ላይ፣ በስራ ቦታ። ዛሬ እኮ በየመንገዱ ላይ ለራሳቸው መጽሐፍ ቅዱስ ያው መጽሐፍ ቅዱስ እንኳን ያልገባቸው ጥቅስ ብቻ እየደረደሩ በየመንገዱ የሚጮሁ ብዙዎች አሉ ለራሳቸው እንኳን ሳይገባቸው እኛ ግን ተምረን አውቀን ትንሽም ቢሆን ያወቅናትን ነገር ለማስተማር ምንሸማቅ ሰዎች አለን ወተን ሌላውን እናስተምር፣ አይደለም ያለውንም እንኳን እስቲ እናጽናበት። ያመነውን ራሱ እስቲ ስለ ሃይማኖቱ በደንብ እንዲያውቅ እንዲያውቅ እናድርገው። በስራ ቦታ ስንገናኝ ዛሬ የሚከበረው ዳግም ትንሣኤ ነው፣ ለምንድን ነው ዳግም ትንሣኤ የተባለው ብለን እንጠይቀው። እስቲ ምልን ምን ይለን ይሆን? የእሱ ምላሽ ከሰማን በኋላ እስቲ እናስተምረው። እኛም ያወቅነውን እንዲህ እያድርግን ያሉትን እናጽና። እግዚአብሔር ቤተሰቦች ያልመጡትንም ጭምር እናምጣ፣ የሳቱትንም እንመልስ። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን።